ቢስሚላህ ረሕማን ረሒም አልሐምዱሊላህ ወሰላቱ ወሰላሙ ዐለ ሰይድና ረሱሊላህ የእስልምና ሃይማኖት እንደሚያስተምረው አረፋ የሚለው ቃል ከአረብኛ የተገኘ ቃል ሲሆን ትርጉሙም አወቀ የሚል ትርጓሜ አለው ፍጥረት ቀደምት የሚባሉት አደም እና ሐዋ ከጀነት ወደ ምድር ከወረዱ በኋላ ለብዙ ዘመናት ተጠፋፍተው እንደነበር አስተምሮት ይገልጻል ረጅም ጊዜ ሲፈላለጉ ከቆዩ በኋላ በዚህ ዕለት በሳዑዲ አረቢያ ባለው የአረፋ ተራራ ላይ ተገናኙ ይህን በማስመልከት አረፋቱከ አረፋቱኪ ተባባሉ ይላል ይህም አወኩህ አወኩሽ ማለት ነው ይህን ታሪክ ለመዘከር ይህ በዓል አረፋ የሚል ስያሜን ይዟል። ይህም በዓል በአመተ ሂጅራ መሠረት በጨረቃ አቆጣጠር ዙልሂጃ በተባለው አስራ ሁለተኛው ወር በአስረኛው ቀን ላይ ይውላል አዳምና ሔዋን ከተለያዩ ከብዙ ዓመት በኋላ የተገናኙበት ቦታ አረፋ ይባላል ይሄ ዓረፋ የሚባለው ቦታ ላይ ሐጅ የሚሰሩ ሰዎች ዘጠነኛው ቀን ሄደው የሚቆሙበትና ዱዓ የሚያደርጉበት ስፍራ ነው። ስለዚህ ከነብዩላህ ኢብራሂም ማለት ነው የሐጅ ሥራ አብዛኛው የተያያዘ መሆኑን ያሳያል። ከጠዋፍ ጀምሮ እስከ ሚና ሐጅ ከዛ በኋላ ማለት ነው እስማዒልን ለእርድ ለቁርባን ያቀረቡበት ቦታ ነው። ስለዚህ የአረፋ በዓል ብዙ ጥቅሶች አሉት። እሱም እንግዲህ አስራ ሁለተኛው ወር በአረብኛ አቆጣጠር አስራ ሁለተኛ ወር በአስረኛው ቀን ነው የሚፈጸመው። ዙልሒጃ የምንለው የሐጅ ወር ማለታችን ነው። ዙልሒጃ አስረኛው ቀን ላይ ነው ሀጃጆች በመካ ከፍተኛ የሐጅ ስራ የሚቆዩበት ሰዓት ነው። በዚህ ነው እንግዲህ አረፋ። አረፋ በዚህ ብቻ አይበቃም። አላህ ለፍጥረታት ሁሉ ራሱን የገለጸበት እንደሆነም በቅዱስ ቁርኣን መስፈሩ ይነገራል። በመንፈሳዊው ዓለም እስከ ትንሣኤ ድረስ የሚወለዱ የአደምን ልጆች እኔ አምላካችሁ አይደለሁምን ብሎ ያስተዋወቀበት ሲሆን አደምም ጌታችን ሆይ እንዴታ አምላካችን ነህ ብሎ የመለሰበት ጌትነቱን ያረጋገጠበትና ያሳወቀበት ዕለት ክስተት የሚወሳበት ነው። አባታችን አደምና እናታችን ሐዋ ከገነት ወርደው እዚህ ምድር ላይ የተገናኙባት ቦታ ስለሆነች አረፋ ትባላለች። ወይም ሌላኛውና ሶስተኛው ማብራሪያ ደግሞ እንግዲህ የአራህማን ባሮች የአምላካችን አላህ ባሮች እዚያ ሁን አረፋ ተብሎ የሚጠራው ጀበል ኑዕማን ወይም ጀበል ራህማ አረፋ የሚባለው ለቦታው የተሰጠው ስያሜ ላይ ከዓለም የተሰበሰቡ ሙስሊሞች በዚያች እለት በአንድ እለት የዙል ሒጃ ዘጠነኛው ቀንና የዓረፋ እለት ተብሎ በሚጠራው ታላቁ ቀን አምላካችን አላህ የማለባት ቀን። በዚያች እለት ሁሉም የአራህማን ባሮች እዚያ ቦታ ይገናኛሉ፣ ይተዋውቁበታል ማለት ነው። ወይም እዚያ ቦታ ላይ ይህንን ትልቅ አምልኮ ፈጽመው ጨርሰው ሲወጡ ከወንጀላቸው ታጥበው በወንጀል የቆሸሸ አካላቸው ጸድቶ፣ እንግዲህ ይሄ ዛሂረን በግልጽ የማናየው ቢሆንም ግን መንፈሳዊ በሆነ መልኩ ሰዎች እዚያ ቦታ ይህንን ትልቅ አምልኮ ሐጅ የሚባለውን ስነ ስርዓት የሚፈጽሙት ዋናው ስራ በዚያ በአረፋ እለት እዚያ ቦታ ላይ ተገኝተው ጌታችን አላህን Subhanahu Wa Ta'ala አምልከው እሱን አወድሰው እሱን ተማጽነው ለሱ አምልኮን ፈጽመው በሚመለሱበት ሰዓት ከወንጀላችሁ ተምራችኋል ተብለው ሲመለሱ እንግዲህ በወንጀል የቆሸሸ አካላቸውን የቆሸሸ መንፈሳቸውን ጸድተው አምረው ተውበው ቆንጆ ሆኖ የሚወጡበት ስለሆነ ማለት ነው ኢድ አል አድሃ ወይም አረፋ የመሥዋዕት በዓል ተብሎም ይከበራል ነብዩ ኢብራሂም በአላህ ትእዛዝ ልጃቸውን ኢስማኤልን ለመሥዋዕት ሲያዘጋጁ በምትኩ ሙክት በግ መቅረቡን በማስታወስ በዓለም አቀፍ ደረጃ በእስልምና እምነት ተከታዮች ዘንድ በድምቀት ከሚከበሩ ዓበይት በዓላት መካከል ተጠቃሽ ነው እ ልጅን እረዴ ለማየት ነው ለመፈተን ነው። ከልጅ መታረድ ሀጃ የለውም ፈጣሪያችን። ከዛም ወደው መረጃው ትክክለኛ መሆኑን ካረጋገጡ በኋላ እሺ ብሎ ተቀበሉ። የዘጠኝ ዓመት አስራ አመት ልጅ እሚ ሆኖ ልጅዮን ጠየቁ። ልጅዮን ለወደፊት አድጎ ነብይ የሚሆን ስለሆነ ፈተናውን እንዲችል አድርጎታል አላህ። እሺ አባቴ፣ አንተ ያታዘዝከውን ሰጽም ፍቃደኛ ነኝ፣ አላህ ትዕግስት ይሰጠኛል አላቸው። ከዛም ወደ አሁን ሚና የምንለው ቦታ ላይ ልጁን ይዞ ሄዱ። ከዛም ቢላዋ ይዞ ነበረ። ለማረድ እንዳስተኙት ፊቱ ወደ ላይ አድርጎ ሊያርዱ ስሎ ቢላዋ እምቢ እኔ እንደ ግድሚው ይሳት አሁንም ቢላ ሲወረውሩ ድንጋይ ፈለጠች። ከዛ በኋላ እንግዲህ መላይኮች ካምቢዎች ጎን አይጠፉም። ጅብሪል የሆነ ምኩታ መጣና ኢብራሂምና ቢላዋና ሁለተኛ ሲሞክሩ ቢላዋና ልጁ መሀል ያደረገ በጉን አረዱት። እስማኤል ከስሩ ወጣ እኚህ ነቢዩላህ ኢብራሂም እንግዲህ አላህ ወዳጅ አድርጎ ይዟቸው መልእክተኛ አድርጎ ልኳቸው የሰው ልጅን ለማዳን ተልከው ግን በህይወታቸው ውስጥ የጎደላቸው ጉዳይ ነበር። የልጅ ፍቅር፣ የልጅ ናፍቆት ለብዙ ዓመት ሲቆረቁራቸው፣ ሲናፍቃቸው ቆይተዋል። ያ ናፍቆት እውን ሆነ ተብሎ እንግዲህ ልጅ አላህ ሰጣቸው። ለጌታቸው ያላቸውን ታዛዥነት፣ ለጌታቸው ያላቸውን ፍቅር ያሳዩ ዘንድ በሚወዱት ልጅ በአንድ ልጃቸው እድሜ ገፍቶ በስለት እንደሚባለው በዱዓ ያገኙትን ልጃቸውን ጌታ አምላክ አላህ ለፈተና ይሆን ዘንድ እረድ ብሎ ሲያዛቸው፣ ፍጹም ለአላህ ታዛዥነታቸውን፣ ልጅም የጌታ ትእዛዝ እንዲፈጽም ፍቃደኝነታቸውን፣ እናትም የእናትነት ርህራሄዋን እዝነቷን ሁሉ ተቋቁማ ስለ ጌታ ትእዛዝ ፍጹም ታዛዥነትን ለማንጸባረቅ ምሳሌ የሆነ ቤተሰብ ስለሆነ ይህን እርድ በመፈጸም እንግዲህ እስከ ትንሣኤ ዕለት ድረስ ቅያማ እስከምትቆም ድረስ የነቢዩላህ ኢብራሂም የልጃቸው እስማኤል የእናት የሃጀር ታሪክ ሁሌ ሲወሳ ይኖራል። በአረፋ ነቢዩ ኢብራሂም ትልቅ ቦታ ይሰጣቸዋል። የአላህን ትዕዛዝ በመቀበል ልጃቸውን ለመሰዋዕትነት አቅርበዋል። ይህ የሚያሳየው ለአምላካቸው መታዘዛቸውን እንደሆነ እስልምና ያስተምራል። በተጨማሪም የአላህ ቤት እንዲሰሩ የታጩ ታላቅ ነብይም ናቸው። ኢብራሂም ዓለይህ ሰላም ከዓረፋ ጋር ሚሆን ከሐጅ ጋር የሚነሱበት ምክንያት አንደኛ ካዕባ የምትባለውን የአላህን ቤት በዓለም ያሉ ሙስሊሞች አቅጣጫቸውን ወደዚያ ዞሮ እንዲሰግዱ እንደ አቅጣጫ እንደ ምድር ምልክትና ሴንተር እንድትሆን አምላክ ሲፈልግ ያችን ቤት የማንጽን ስራ እንግዲህ መሰረቷ ቀድሞ የተቀመጠ ነው። በዚያ መሰረት ላይ ግንባታውን ከፍ እንዲያደርጉ ኢብራሂምና ልጃቸው እስማኤል ይህን ኃላፊነት ተሰጥቷቸው ከዚህ ቤት ጋር ሁልጊዜም ኢብራሂም ይታወሳሉ። አንደኛ ሁለተኛውና ትልቁ ደግሞ ይህንን ቤትም ከገነቡ በኋላ በዚህ ቤት ዙሪያ ያሉ የሐጅ ስነ ስርዓት የሚፈጸምባቸው ቦታዎች አሉ። እነዚያም ቦታዎች አሁንም ወደ ቅድሞ ሀሳብ ስመጣ የአረፋ አንዱ ትርጉም እነዚህ መናሲከል ሐጅ የአረፋ አንደኛው ትርጉሙ እነዚህ የሓጅ ስነ ስርዓት የሚፈጸምባቸው ቦታዎች ጠዋፍ የሚደረግበትንም ካዕባ ሰፋና መርዋ እንቅስቃሴ የሚደረግበትንም እነዚህ ኮረብታዎች፣ እንዲሁም ሚና፣ ሙዝደሊፋ፣ መሻዕር አል ሙቀደሳ፣ መሻዕር አል ሓራምና ዓረፋን እነዚህም ቦታዎች ሁሉ አምላክ አላህ አሳወቃቸው ለኢብራሂም። ዓረፋ የተባለውም ለዚያ ነው። ማሳወቅ የሚለውም ኢብራሂም ናቸው ያወቁት የሚሉ ሊቃውንቶች አሉና ይህን ዲያውቁ ካደረጋቸው በኋላ።

የሐጅን ስነ ስርዓት የሚፈጽሙት ማለት ነው። የአላህ መልእክተኛ የሆኑት ኢብራሂም ዛሬም ድረስ ስማቸውና ስራቸው በሕዝበ ሙስሊሙ ዘንድ በተለይ በአረፋና በሐጅ ስነ ስርዓት ላይ እንዳይረሳ ካደረጉት ዋነኛ ምክንያቶች አንዱ ከአባን ከልጃቸው እስማኤል ጋር በመሆን በመገንባታቸው ነው። እንዲሁም ከአላህ የተሰጣቸውን ተልእኮ በመቀበል መልእክቱ ለዓለም እንዲዳረስ እንዲሁም ዛሬም ድረስ ስርዓቱ እንዲፈጸም በማድረግ

ከኢብራሂም መቆሚያ በጀርባ ሆነው ሁለት ረካዓ ይሰግዳሉ። ኢብራሂም የሚታወሱባቸው ነው። ኢብራሂም ባለቤታቸው፣ እስማኤል እናት ሀጀር የሚታወሱት ሰፋና መርዋ ላይ እንግዲህ የውሃ ጥም ይዟቸው ህፃኑ እስማኤል እያለቀሰ በነበረበት ሰዓት እዚያ ቦታ ላይ እንግዲህ የውሃው ጭንቀት ይዟት ሰፋና መርዋ ኮረብታዎች ላይ ሰባት ጊዜ የዞረችው እናታችን ሀጀርን ለማስታወስ አሁንም ዑምራ ወይም ሐጅ የሚፈጽሙ ምዕመናን በሙሉ እዚያ ቦታ ላይ ሰባት ጊዜ ወደ ሰፋና መሯ ኮረብታ ይመላለሳሉ ማለት ነው። በዚህ ዕለት ትንሽ፣ ትልቅ፣ ሴት፣ ወንድ፣ ድሀ፣ ሀብታም ሳይባል ሁሉም አደባባይ በመውጣት ለፈጣሪው ምስጋናውን የሚያቀርብበት የጋራ ሰላትም የሚሰገድበት ነው። ኢድ አል አድሃ ከዓመታዊ የእስላም በዓላቶች አንዱና ትልቁ ነው። በይበልጥ እንደ ዋንነት የሚጠቀሰው ደግሞ ምክንያት ሞላ ዓለም ላይ ያሉት ሙስሊሞች ሀጅ ቦታ በመሄድ ይሰበሰባሉ። የሀጅ ጸሎት ያደርጋሉ። ልክ ከንብረታቸውም ከሀብታቸውም ወጥቶ እዛ የሚለብሱትም የአላህን ትልቅነት የሚያስረዳ አዋቂውም፣ ሌላውም፣ ሀብታሙም፣ ድሃውም ዶክተሩም ሁሉ አንድ አይነት ልብስ በተለይ ለሶስት ቀናት ነጭና ከፈን የሚመስል ልብስ በመልበስ ለገይታቸው እጅ በመስጠት ጸሎትም የሚያደርጉበት ቀን ነው። በተለይ የዓረፋ የዒዱ ቀን ዓረፋ ቀን ዒዱ በፊት ያለው ዘጠነኛው ቀን ነው። ዓረፋ የምንለው ግን አስረኛው ቀን ነው የበዓሉ ቀን ዒደል አድሓ ዒደል ናህር እንላለን። ያንን በማስታወስ ቤት ያሉትም ጸሎት ድርሻ እንዳያጡ በዒድና በመሰባሰብ አላህን በማሞገስ ተክቢራ በማድረግ በዲናችን ደግሞ ሁሉም ነገር ከሰላት ጋር የተገናኘ ነው። አደባባይ ወጥቶ በጋራ ሁለት ረካ ሰላት በመስገድ አንድነታቸውን በማንጸባረቅ ለዲናቸውንም ሞራላቸውን አድሶ የሚውሉበት ቀን ነው። ሊቃውንቶቻችን አንድ ሰው ለመስዋዕትነት ካረደው ከብት ላይ ወይም ደግሞ በጉ ላይ ሶስት ድርሻ መካፈል አለበት። አንድ እሱና ቤተሰቡ መመገብ አለባቸው። ሁለተኛ ደግሞ አስቀምጦት ለራሱና ለእንግዶችና እንግዶቹን የሚያስተናግድበት ከዚያ ከእርዶ ላይ መቅመስ አለባቸው። አንድ ሶስተኛው ደግሞ ድሃ ችግረኛ የሚባለው ማህበረሰብ ከሱ ከኡድሕያው ድርሻ ይኖረው ይባልና እነዚህ ችግረኛ አቅም ያነሳቸው ኡድሕያው ማረድ የማይችሉና ደስታው ደግሞ የጋራቸው ይሆን። ደስታው እንግዲህ የሁሉም የጋራ እንዲሆን መደጋገፍና መረዳዳት እስላማዊ የሁልጊዜ መገለጫ ባህሪ ቢሆንም፣ በተለይ ደግሞ በእንደዚያ በዓመት በዓላት ጊዜ ያ ደስታ የእኛም ልጆች እንደሚቦርቁት እንደሚደሰቱት ሁሉም ደስታ ሁሉም ቤት መግባት ስለሚኖርበት እርዳችን እኛ ቤት ብቻ የሚቀር እና እኛው ብቻ የምንከፋፈል የምንምገቡ መሆን የለበትም። አረፋ ኢድ ደግሞ ልዩ ድርሻ ያለው ምንድን ነው? እርድ አለው። እርዱ ነገ ዛሬ ኢኖ ሲባል ከኢድ ሰላት በኋላ ጀምሮ እስከ ሶስት ቀን ድረስ ባለው ጊዜ ውስጥ ማረድ ይቻላል። እርዱ እንግዲህ አንድ ሰው አንድ በግ ነው የሚያርደው የግዴታ ውዴታ ነው፣ የውዴታ ግዴታ ነው። በሌለው ሰው ግዳጅ አይደለም፣ ያለው ሰው ግን ርድም በማረድ ቤተሰቦችን በማስደሰት ቤተሰቦችን ከዛም በአካባቢ ያሉትን አንድ ሶስት ምስኪኖችን ቢፈልግ በጥሬ ስጋ ወኪሉ አድርጎ በመላክ ቢፈልግ ደግሞ ሰብስበው በማብላት የጋራነቱን የሚገልጹበት ነው።

ኢድ በሌላ መልኩ አስተምህሮቱን ጠብቆ መስዋዕት ተፈጸመበት እንደመሆኑ መጠን የእርድ በዓል በመባልም ይታወቃል። አቅም ያለው በሬ ወይንም በግ በማረድ ሲሶውን፣ አንድ ሶስተኛውን ለድሆች ለችግረኞች በማካፈል ያከብራል። በታላቁ ቁርዓን ላይ እንደተገለጸው ለእርድ ካቀረቧቸው እንስሳቶች ውስጥም እናንተም ተመገቡ፣ ለድሆችም መግቡ ይላል። ከመሥዋዕትነት ከቀረቡ እንስሳት ላይ ለራሳችሁ ብሉ፣ የተቀረውን ዙሪያችሁ ላለው ሰው የእናንተን እጅ ለማይከጅል ጥሩ ረቤት፣ ጓደኛ፣ ዘመድ አሊያም ለእንግዳ አቅምሱት በተጨማሪም ለችግረኛ አቅም ለሌለውና መሥዋዕት የሚያደርገው ለሌለው ድሃ መመገብ እንደሚገባ አላህም አዝዟል በአረፋ አካሉ የጎደለ ያረጀ ወይም ያነሰ እንስሳ ለመስዋዕትነት አይቀርብም እንደ ሃይማኖቱ ሥርዓት ለእርድ የሚበቃው ያማረ ላይን የሚማርክና ጤናማ እንዲሆን ነቢዩ መሐመድ ይናገራሉ የአላህ መልክተኛ ይህችን እርድ ስትፈጽሙ ከእንስሳ የሚፈሰው ደም መሬት ሳይነካው አምላክ ጋ ይደርሳል ብለዋል በሚታረደው እርድ ከስጋችን ይልቅ ነፍሳችን ትደሰትበታለችም ተብሎ ይታመናል እርድ ሲባል ከነቢላ ኢብራሂም ታሪክ ጋር የተያያዘ ነቢላ ኢብራሂም ቁርባን ለማድረግ ልጃቸውን ለእርድ አቀርበው ለእርድ ያቀረቡት የአላህን ትእዛዝ ለመፈጸም ነው። ፈጣሪ አንተን የሰራ የሰው ልጅ የፈጠረ ካልነበረበት ያስገኘ የሆነ ጌታ ከአንተ የሆነ እርድ ሲጠብቅ ለሱ ጥሩ ነገር ነው ማቅረብ ያለብ ሰባራ ያልሆነ ቁራጣ ያልሆነ ጠንጋራ ያልሆነ ለክብር እንግዳ የምታቀርቡ ከክብሮች ሁላ ክብር ደግሞ አላህ ነው። ከዚያ አኳያ ኡዱሕያ ማለት ነው እርድ። አስረኛው ቀን የሚታረደው እርድ ጤናማ ከብት መሆን አለበት። በጥሩ በመልክም በስጋም በስባትም ሁሉም የተሻለ ሊሆን ይገባል። የጤና ይክል ያለበት አይታረድም፣ አይበቃም። ለዚህኛው ለተባሉ አይበቃም ለሌላ እርድ ይቻላል። ለዚህ ውትያ ለምንለው አመታዊ ፍላጎት ጋር የምታረደውን አይሸፍንም። አሁ በግም ሆነ እንደዚሁም ደግሞ ዕድሜያቸው በግ ከሆነ ሁለት አመት ፍየል ከሆነ ከሆነ አንድ አመት ማለትም በቃ ለእርድ በጣም ጦቦት ጨቅላ አይሆንም ከዛም በጣም ያረጀም አይሆንም። ሀታ መልክ ውበት ያለው ነው መሆን ያለበት። ለምን አንተ ይህ ነገር ራስን በእሱና የቤተሰብ ቦታ እንደ መስዋዕት መክፈል ነው። ፊዳ ነው የምንለው በአማርኛ በአረብኛ። የኛ ቦታ ፊዳ እንዲሆን ነው። ይህ ጎዶሎ ነገር አይወክልንም። ለዚህ ይሄ ያለ ነው። ይህችን እርድ በምታርዷት ሰዓት ይላሉ የአላህ መልእክተኛ ደሙ ከከብት ወይም ከእንስሳ አንገት ላይ እንግዲህ ስለትን አሳርፈን ስንቆርጥ ያ ደም ከሰውነቱ ላይ ወርዶ መሬት ከመድረሱ በፊት አምላካችን ጋር ይደርሳል ቁርባን ነው ማለት ነው የዛ በእንስሳው ጸጉር ልክ በአጥንቱ በቀንዱና በቆዳው ሁሉ በጥፍሮቹ ሁሉ ሐሰናት ምንዳ ይከፈልበታል ነው ያሉት የአላህ መልእክተኛ ይህ እንግዲህ እንደ አምልኮ የሚሰራ ነው። ስለዚህ ነፍሳችንን ማስደሰት ይኖርብናል፣ ጌታችንን ማስደሰት ይኖርብናል። ለጌታችን ደስታ አምልኮ ሆኖ የምንፈጽመው ስለሆነ መልእክተኛ ነቢይ መሐመድ ሰለላሁ ወሰለም ነውር ያለባቸውን እንስሳዎች ለኡድሕያ ለመስዋዕት እርድነት መቅረብ የለባቸውም አሉ። ከዚያ ውስጥ እንግዲህ አንዱ ልክ አንተ እንደ ጠቀስከው ጤናማ ያለው ህመም ያለበትና ህመሙ በጣም ጎልቶ የሚታይበት ከሴታ ሆኖ ቅባቱ እንዳለ የጠፋ የሆነ እንዲሁም ደግሞ አይኑ የጠፋ እንስሳ የሆነ እንደዚህ አይነት እንዲሁም ደግሞ በጣም እድሜው የገፋና ስጋው በጣም የጠነከረ እንስሳ እንደዚህ አይነት ነገሮች መሆን የለበትም። ሌሎችም የተጠቀሱ እንግዲህ አንድ ቆንጆ ሙክት የሚባለውን መልእክተኛው ነቢ መሐመድን ሰለ ላሁ ሰለ በተግባር ሲያስተምሩን ضحى النبي صلى الله عليه وسلم بكبشين أملحين أقرنين ቀንዳማ የሆኑ በጣም የሚያማምሩ በጎችን ነው የአላህ መልእክተኛ ያረዱት። ስለዚህ ሲታይ እንግዲህ ለጌታ ምስጋና ለአምልኮ የሚቀርብ ስለሆነ አይንን የሚስብ የሚያስደስት፣ ከዛም ደሞ ተመግበ ነው ደግሞ ጤናማ መሆን ይኖርበታል ነው በዚህ ዘመን ምእመናን ለአላህ ትእዛዝ ማደር ምን ያህል ድረስ እንደሚያስኬድ ነቢዩ ኢብራሂም አብነትን በማድረግ የሚገጥሙንን ፈተና ማለፍ እንደሚቻል መማርም ያስፈልጋል። አምልኮ ነው፣ ደስታ ነው፣ ምስጋና ነው። በዚያ ውስጥ ደግሞ ነቢዩላህ ኢብራሂምን ታሪካቸውን እያስታወስን፣ እኔ ለጌታዬ ትእዛዝ ምን ያህል የጸናሁነኝ፣ ጌታዬ ባዘዘኝ ትእዛዛቶች ላይ ግዴታዎች ላይ ምን ያህል እፈጽማለሁኝ፣ ምን ያህሉ ጋር ደግሞ ስሜት ያሸንፋኝ፣ ደካማ ነኝ የሚለውን እያሰብንበት፣ እንደ ለጌታችን ትእዛዝ የተሻለን ነገ የተሻለን ሰው ለመሆን ምሳሌ የሚሆነንን ታሪክ የምናስታውስበት ክስተት ነው።